ዳግመሽ ህይወቴን እየበጠበጥሽው ስለሆነ ነው የመጣሁት፣ ላስቆምሽ ነው የመጣሁት። በጠብቂ ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦልሬዲ ደርሰሽ። ደጋሚ ህይወቴ ውስጥ አዳዘቢ ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋ ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀለው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽ ዛሬ ሩታና ነፂ አንድ አገናኝቷቸው ነበረ። እንግዲህ ያው በጣም ተነጋግረዋል ማለት ነው። ምንድን ነው በነገራችን ላይ አብሮሽ ለምንድን ነው አላውቅም፣ ሁለቱን አገናኝቶ ካጠገባቸው ዞር ብሎ ነበረ እና መጨረሻ ላይ ባይመጣ ኖሮ ከባድ ነገር ይከሰት ነበር። ምክንያቱም ተገፈታትረዋል። ያ ማለት ሊደባደቡ ምንም አልቀራቸውም ነበረ እና እንደተገናኙ ምንድነው የተደረገው? እንግዲህ መጀመሪያ በጸባይ እያወሩ መስሎኝ ነበረ። ምክንያቱም አጀማመራቸው ላይ ማለት ነው። ሩታ ህይወቴን እየበጠበጥ ሾው ነው ያለሽው። ስለዚህ ህይወቴን ልኖርበት ከመሀላችን ውጪ አብርሽን አታግኙ። ከዚህ በኋላ ሚዲያ ላይ ወተሽ ስለ እኔም ስለ አብርሽን ምንም ነገር እንድታወሪ አልፈልግም ምናምን ነገር ብላታለች። ነፂም ደግሞ ምንድነው ስለአንችን የምንበጠብጠው ነገር የለም። አንቺ እውነቱን አምነሽ መቀበል ስላቃተሽ ነው እንጂ፣ እንደገና ደግሞ የውሸት ህይወት ስለምትኖሪ ነው እንጂ፣ እውነታው አንቺም ታውቂዋለሽ፣ አብርሽ ከኔ ጋር ያለው ነገር ትክክለኛ ነገር ነው ብላ ነግራታለች ማለት ነውና በባለፈው አይታችሁ እንደሆነ ነፂ ምናለች ትዳሩን ዱባይ ላይ ሄዶ ሰርጉን የደገሰው አገር ላይ ቤተሰቦቹ ፈቃደኛ ስላልሆኑ ስለማይደግሱለት ነው። ስለዚህ እኔም ያው ኢትዮጵያ ውስጥ እስካለው ድረስ ሰርጉ እዚህ ቢካሄድ ኖሮ በሰርጉ ቀን ልመጣ ወይም ልረብሸው ልረብሸው እንዳልችል ይሆናል። እዛ ድረስ ሄዶ ማንም ባላየበት ማንም በማይመጣበት ሁኔታ ሰርጉን የደገሰው ብላ ተናግራ ነበርና ሩታም ለሱ መልስ ስትሰጥ ምንድን ያለችው አይደለም ዱባይ ጠፈር ላይ ሄጄ ሰርጋችንን ሰርጋችን ብናከብረው አንቺ የሚመለከትሽ ነገር የለም። አንቺ ያለፈ ታሪክ ነሽ። ይህ ይሄ ያረጀና ያለቀ የድሮ ፎቶ እያመጣሽ አትለጣጥፊ። የድሮ የአብርሽን ፎቶ ማለት ነው እና እያመጣሽ በየሚዲያው ላይ አትለጣጥፊ፣ አርፈሽ ተቀመጪ፣ ያረጀ ምናምን ያለች። ምን ለማለት ፈልጋ ነው? በቃ በአጠቃላይ ከአብርሽ ጋር የነበረሽ ህይወት የድሮ ታሪክ ነው፣ በቃ እሱ ነገር ተዘግቷል እና አሁን አትበጥብጭ አይነት ነገር ነው ማለት ነው እና ያረጀና የቆየ ፎቶዎች እያመጣሽ አስለጥፊ ብላለች። እንግዲህ ያው አብርሽ የራሷ እንደመሆኑ መጠን ከዚህ በፊት የነበረውን ላይፍ ፎቶቸው ምናምን ነገር ስታይ እርግጠኛ ነኝ ጥሩ ስሜት እየተሰማት አይደለም። ለዛ ነው እንደዚህ ያለቻት። ነፂም ደግሞ እንግዲህ አንቺ የምትኖሪው ትክክለኛ አይደለም አሁንም ልድገምልሽ ብላታለች። እንግዲህ በጣም ነው ሲነጋገሩ የነበረው። ሁለተኛ ጠገቢ እንዳደርሽ ከዚህ በኋላ እንላቀቅም ብዙ ብዙ ነገር ተባብሏል ማለት ነው። ኒንጃ ከባድ ነው። ብቻ እኔ አሁንስ ምን እንደምን ራሱ ግራ ገባኝ። ኒንጃ እንግዲህ ሩታ አብርሽን ብለው ብለው ብለው ምንም ሊሰማት ስላልቻለ ነው ወደ ነፂ የመጣችው። ግን ነፂን መቆጣት አለባት ብዬ አላስብም። ምክንያቱም አብርሽ ነው እንግዲህ። እሷ ግን ባለማግኘት ስልኳን ባለማንሳት እሷን ባለመቅጠር ከእሷ ጋር ምንም አይነት ነገር እንዳያወራ ማድረግ ነው እንጂ፣ አብርሽን አልችል ብለሽው ነፂን ማዋራት ተገቢ ነው ብዬ አላስብም። ይሄ እኮ ጠፍቷት አይደለም። ሩታ ሄደች ነገርሻትም አልነገርሻትም ልጅቷ ግግም ካለች መብቷ ነው ማለት ትችላለች ማለት። አንቺ ባልሽ ተሰብስበሽ መያዝ ነው እንጂ እሱን አታገኘው ማለት ይሄ ፌር ነው ብዬ አላስብም። ከሰማሽ በጸባይም ሆነ በሰውም ሽማግሌም ሰብስበሽ ሊሆን ይችላል። አብርሽ ከዚህ ልጅ ጋር ያለውን ነገር እንዲያቆም ነው እንጂ ማድረግ ያለብሽ፣ ነፂን መጥተሽ በዚህ ልክ መናገር ተገቢ ነው ብዬ አላሰብ። ምክንያቱም እሷ የምትወደው ነው። ሲቀጥል ደግሞ ህይወቴን መተሽ እየበጠበጥሽ ነው፣ በህይወቴ ላይ ልጁን አላለ ችግር እየፈጣሽ ነው ስትላት፣ ነፂ ደግሞ ምን አለች? አንቺ ራስሽ ነሽ በእኔ ህይወት ላይ መተሽ አብርሽን የወሰድሽው እንጂ እኔ በአንቺ ህይወት ውስጥ አልገባሁም ብላታለች። እንግዲህ ያው እንደምናውቀው ከሆነ እንደዛ ነው። እንግዲህ እቺ ልጅ የቀድሞ ፍቅረኛው ከሆነች ማን ነው ከኋላ የመጣው? ማንነው የመጀመሪያ የነበረው የሚለው እናንተ ኦዲየንሶች ራሱ የምታውቁት ነገር ነው። እኔ እዚ ውስጥ አልገባም። ነገር ግን አብርሽ አልሰማ ያለውን ነገር ነፂን በዚህ ልክ መናገር ተገቢ ነው ብዬ አላስብም። ምክንያቱም የምትቆጡት አሁን ልጃችሁን አርፋችሁ ቤት ታስቀምጣላችሁ፣ ወይስ ልጃችሁ ጎረቤት ሲሄድ ሄዳችሁ የጎረቤት ልጅ ለምን አስገባችሁ ብላችሁ ትማታላችሁ? እንደዛ አይደለም አለ ልጃችሁን ነው የምትቆጡት። ስለዚህ እሩታየም የሚሰማሽ ከሆነ ራስሽ ትነግሪዋለሽ፣ ማይሰማሽ ከሆነ ደግሞ በሰው ታስመክረዋለሽ እንጂ ልጁ ሀያጅ ሆኖ ሳለ ራሱ እየደወለ የሚያወራት ከሆነ እሷ ስልኩን አለማንሳት አትችልም። ምክንያቱም ጓደኛዋ ስለነበረ ግብትሸል። ስለዚህ እሱ አንቺን የሚወድሽ ከሆነ ነፂን ባለማግኘት ይተባበርሽ እንዳያገኛት ስልኳን ባለማንሳት። በቃ ምንም አይነት ነገር ስለ እሷ መጠየቅ እንደሌለበት እሱ ነው ማሳመን ያለብሽ። ምክንያቱም ባለፈው ምሲል ነበር ከዱቤ ስገባ አዋርቻት ነበር አለ። ግን ያው አይደለም ፍቅረኛ፣ የድሮ ፍቅረኛ የብዙ ነገር ያሳለፍ ነው። ቀርቶ መንገድ ላይ እንኳን ሰፈር የጠየቃችሁት ሰው በአጋጣሚ ካገኛችሁ ልታውሩት ትችላላችሁ ብላል። ያ ማለት የድሮ ፍቅረኛውን በቀላሉ እንደማይተዋት ማሳያ ነው ማለት ነው። ስለዚህ እኔ ነፂና ሩታ መገናኘታቸው ቆንጆ ሆኖ ሳለ፣ ነገር ግን በዚህ ልክ ክፉና ደግ መነጋገር ተገቢ ነው ብዬ አላስብም። እንዲሁም ነፂ ፈርታለች የምር ብዙ ነገር አላለችም ተገርማ ውላ ስታያት ነበር እና በጣም ብዙ ሀይለኛ ሀይለኛ ቃላት ስናገር የነበረችው ሩታ ናት። አላቅም ግን በዚህ ልክ የእንትናን ስተት እኔ አላየሁበትም። የነፂን ስተት አላየሁበትም። ይቅርታ አድርጉልኝና፣ ምክንያቱም እሷ እንግዲህ በእሷ በኩል እውነታዊ ብላ ባለችው መንገድ ትክክልናት ነፂ። እንዲሁም መቆጣትም መበሳጨትም ማልቀስም ካለባት ነፂ ነበረች፣ ምክንያቱም በእሷ ላይ ነው እንግዲህ ከሩታ ጋር የሆነው። ስለዚህ ማነው መናደድ ያለበት? ነፂ ነበረች። አሁን ግን ጩኸታን ቀምታ ጭራሽ እያበላሸችው ወይም ደግሞ እንደዚህ አስቸጋሪ እንዲሆን ያደረገችው ተጠያቂነቷን ለነፂን የሰጠቻትና ይሄ ይህ ደግሞ ፌር አይደለም። የምር ነፂ ምንም አይነት ችግር የለባትም፣ ምንም አላጠፋችም። ያጠፋው አንደኛም አብርሃም ነው፣ ሁለት ቁጥርም ከተባለ አብርሃም ነው፣ ሶስተኛም አብርሃም ነው። ከሱ ውጪ አስቸጋሪ የለም በህይወታቸው ማለት ነው። እና እርታዬ ባለሽን ያዥ ባለሽን ምከሪ አስመክሪ እንጂ ነፂን ተያት። ምን ትላላችሁ እነት ውድ የቻናል የቤተሰቦች፣ ምን ትላላቸው? እኔ ይህን የምለው ነፂ ምን የምታውቀው ነገር የላትም፣ ተበዳይ ናት። እንደውም በዚህ ልክ መቆጣት መጮህ ብዙ ብዙ ማለት ካለባት ነፂ ናት። እንደውም ሰሞኑን በጣም ስታለቅ ስለነበረ እንባዋን ጨርሳ ነው መሰለኝ አሁን ላይ ስሬት ናት እንጂ አይታችኋል፣ ሶስትን አራት ቪዲዮ ከዛ በፊት የሰራችሁ እያንዳንዱ ቪዲዮ ላይ ጥቁር ለብሳ፣ ሸርብ ለብሳ በቃ ብዙ ነገር ሆና ስታለቀቀስ ነበረ። አሁን ነው ትናንትና እና ዛሬ ነው ደህና ሆና ያየዋት ማለት ነው። ስለዚህ ከተበደለችም የተበደለችዋ ነፂ ናት። ሩታ በአንቺ ሞክታም አስባለሁ አንቺ ግደት ፈጽሞብሻል ወይንም ደግሞ የሚያናድድ ነገር አድርጓል። ግን ለዚህ ተጠያቂው እኔ ሩታ ለምን በዚህ ልክ ተናደደች አለለም። የገጠማት ነገር ከዚህም በላይ ያናድዳል። ነገር ግን ምንድን ነው? መቆጣት የምትችለው አብርሃምን እንጂ ነፂን አይደለም። ገብቷቸዋል። በጣም ስታባትን የሄደችው ገፍትራት አለች። እሷ ግን ስገፈትራት እንኳን ምንም ነገር አላለችም ማለት ራሷን ለመከላከል ወደኋላ አለች እንጂ እጇን እራሷ አላነሳችባት ማለት ነው። ይሄ ማለት ክብር ነው ቢያንስ እንጂ መተራሱ መቆጣት፣ መጮህ ካለባት በነፂ ነበር የሚያምረው ማለት ነው። እና ያው አብርሃምን መጥቶ ዝም በይ ምናምን ነገር ያለው መጨረሻ ላይ ማን ነው እሩታናው ማለት ነው ይመስለኛል። ኬት እንደመጣ አላቅም። የት ትቷቸው እንደሄደ አላቅም። ሳስበው ግን ከካሜራ በስተጀርባ ይመስለኛል። ኬት እንደመጣ ማለት እንደዚያ ሲነጋገሩ ጠብቆ ልክ ሊጣሉ ሲል ወደው ከመጣ ቆሞ እያያቸው ነበር ማለት ነው። ከካሜራ በስተጀርባ እንጂ የት ሊሆኑ ይችላል? ሁለት የማይዋደዱ ሰዎችን ሊጣሉ ይችላሉ ተብሎ የሚታሰቡ ሰዎችን ትቷቸው ወደ የተሰወረ እሱ ራሱ ማለት ነው። እና ይሄ ነገር ድራማ ነው እንዴ ያስብላል ማለት። መጨረሻ ፓርቲ ላይ እንዴት ሊገባ ቻለ? እስካሁን ሲነጋገሩ የት ነበረ? በብዙ ቪዲዮ ላይ ራሱ እንደዚህ ያደርጋል። ከዚህ በፊት ሩታና ፍቅርን ራሱ ይዞ ሲመጣ እንደዚህ ያደረገ እና ሆነ ቦታ ሄደ። ልክ ሊጣሉ ሲሉ በመሀል ይመጣል እና ለምንድ ነው ከካሜራ በስተጀርባ የሚሆነው? እንደሚጣሉ የታወቀ ነው አደለ? ሁለት የማይዋደዱ ሰዎች ናቸው የተገናኙት እና የት ሄደ? ለምን ትቷቸው ከመካከላቸው ወጣ? ለምን ሊጣሉ ሲል መጨረሻ አካባቢ ገባ? ለምን የራሱ አንድ ጥያቄ የሚፈጥር ነገር ነው። ለማንኛውም ነጭዬ በጣም ትዕግስትሽን አደንቃለሁ። የምር ምንም ላለ ማለት እሞክራለች ማለት ለምጠይቃት ጥያቄ መልስ እሰጥታለች። ለመጠየቅ ያለባትን ነገርም ጠይቃለች። በብዛት ግን መላሽ ነበረች። ለምን እንደዚህ ያደረግሽ ስትባል ከነ ምክንያቱ ስትናገር ነበረ ማለት ነው። እና ደጋጋም የምትናገረው ነገር ምንድን ነው? ሩታን ምን ስትላት ነበረ? አንቺ የውሸት ፍቅር ነው ልቡን አሻቀዋል ከኔኔ ና ሱ ነገር ሁሉም ሰው የሚያውቀው ይህን የሱን ነገር ትክክለኛ ህዝብ የሚያውቀው ነገር ነው። አንቺ ግን ለውሸት ነው ከሱ ጋር ሆን አንቺ ነው። እና እንደገና ደግሞ ዱባይ ድረስ ይሄድ ሽው ዱባይ የተደገሰው ሰርጉም እዚህ ሀገር ላይ ቢሆን ማንም ተቀባይነት ስለማያደርገው ነው ምናምን የሚለው ነገር ስላለ ሩታ የሚያናደዳት በዛ ለክ ነው። እና ልጁ አልተመቸውም፣ የማይመቸውን ህይወት ነው እየኖረ ያለው ያልሹ፣ ለምንድን ነው? በጣም ያናደጃት ደግሞ ይሄ ነው ማለት አብርሃም ከኔ ጋር ሆኖ ደስተኛ አልሆነም ወይ? እንዴት ነው እንደዚህ ልትይ? የሚለው ነገር በጣም ያናደዳት እና ደጋግማ ሩታ እራሱ ትናገር የነበረው ነገር ይሄ ነው ማለት ነው እና በህይወቴ ውስጥ ውጪ፣ በቃ ይመቸውም አይመቸውም ይሄ የነሱ ህይወት ነው። አንቺ በህይወታችን እየገባሽ አትበጥብጭ ብላታለች። እንደገና ደግሞ ያው ከአብርሽ ጋር የተነሳሹን ፎቶ ሚዲያ ላይ እንዳትፖስች ያረጀ ታሪክሽ ነው። ይሄ የድሮ የተረሳ ነገር እያመጣሽ እንዳደሳት ፖስች ተብላ ማስጠንቀቂያ ደርሳታል ማለት ነው። ነፂ እንደገና ደግሞ እኔ የአንችን ፕራይቬት ለመጠበቅ ብዬ ነው እንጂ ስለ አንች ብዙ ደስ የማይል ቪዲዮ ደርሶኛል። እኔ ግን እንደ አንቺ ስላልሆንኩኝ የአንችን ነገር ማውጣት አልፈለኩም ብላለች። እንግዲህ እኔ ግን ማውጣት ስለማትፈልግ አይመስለኝ ምክንያቱም በዚህ ልክ እያናደደቻት ማንም ሴት በዚህ ልክ ካናዳት ለነፂ አስባ መረጃ የምትደብቅ አይመስለኝም። መረጃ ቢኖራት ታውጣለች ብዬ አስባለሁ። ምክንያቱም በዚህ ልክ ካናደደቻችሁ፣ እውነትና ደግሞ እናንተ በሚዲያ ባንስ በመረጃ የተያዘ መረጃ ካላችሁ አውጥታችሁ ታሳያላችሁ። ለምን ህዝቡ እናንተ ላይ ስለሚፈርድ፣ ህዝቡ እናንተን ተጠያቂ እንዲያደርግ ያላችሁን መረጃ ለሚዲያ ታሳያላችሁ። ያው ህይወታቸው ሚዲያ ላይ ነው፣ ውሎ አዳራቸው ላይፋቸው ሁሉ ነገር ሚዲያ ላይ የሆነ ሰው ምንም ነገር መደበቅ አይችሉም። ከደበቁ ደግሞ ያ ነገር የላቸውም ማለት ነው ተብሎ ነው የሚታሰቡ እና እንግዲህ ምን አይነት ቪዲዮ ኖሮ እንደሆነ አላውቅም እና ለአንቺ ብዬ ነው እንጂ በጣም ጥሩ ያልሆነ እኔ ጋር ያለው መረጃ ቢወጣ ጥሩ ያልሆነ ነገር ይፈጠራል። እኔ ግን ለአንቺ አስቤልሽ ነው ያላወጣው ብላታለች። እንግዲህ ሩታ እንግዲህ እውነት ውሸትም ሊሆን ይችላል። ይህን እነሱ ያውቃሉ። እኛ ግን እስካለወጣ ድረስ እና እስካላየ ነው ድረስ ምንም ማለት አንችልም። ለማንኛውም ያው አብረሽ ትናንትና ተወቅሶ ነበረ፣ ለምን ሄደህ ብቻህን አየሀት? ለምን ችግር ባይኖርብህ ኖሮ እርታዛ ትሄዳለህ ምናም ተብሎ ስለነበረ ዛሬ ያገናኝታቸው። እንግዲህ ዛሬ እንግዲህ እንደምታዩት በጣም ተናደው ነበር። ሁለቱም ሴቶች በተለይ ሩታ አነጋገሯ ራሱ በጣም በኃይል ነበረ። እንደምታዩት ነው እንግዲህ ቪዲዮውን ከዚህ በኋላ ምን እንደሚፈጠር ባናውቅም ያ ማስጠንቀቂያ ሰጥቷታል ሰጥታታለች፣ ሩታ ለነፂ እንግዲህ። ነፂ ጭራሽ ይብስባታል ወይስ የሩታን ዛቻ ፈርታ ከፎቶ ከመፖስት ትቆጠባለች? አላቅም እንደሚፈጠር። እንግዲህ ሰሞን የምናየው ነገር ይኖራል። ለማንኛውም ውድና የተከበራችሁ የቻናሌ ቤተቦች ሰላማችሁ ቢዛባ እያላችሁበት